ግፋ ሚል ብታመም ነው። ግፋ ሚል ለሊቱ ትቀሰቀሽ ነው።

አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ እና የተከበራችሁ የአህመድ የኢትዮ ቤተሰቦች ሁላችንም ሰላም ብያለሁ። ቤተሰብ የሚዲ ላይክ፣ ሼር ያደርጋችሁ፣ እስከመጨረሻው አዳምጡ። ይች ምስሉ ላይ የምታዋት ወገናችን ትናንትና እስከ ዛሬዋ ጠዋት ድረስ በቲክቶክ ገጿ ቤተሰቦቿ፣ ጓደኞቿ ጋር ስትጫወት ያረፈደች ሲሆን ዛሬ ከምሽቱ አካባቢ በዱባይ ህይወቷ እንዳረፈ ተሰማ። ለ15 ደቂቃ የሚሆን ወደ ሐኪም ቤት በመጓዝ ከ15 ደቂቃ በኋላ ህይወቷ እንዳለፈ ተሰማ። እጅግ በጣም ያሳዝናል። አረብ ሀገር ላይ የምትሰሩ የመዳም ቅመሞች እህት ወንድሞቼ እራሳችሁን ጠብቁ። ራሳችሁን ወደ ህክምና በመሄድ ምርመራ በማድረግ ያለባችሁን ህመም በማወቅ ጤናችሁን መከታተል አለባችሁ። እጅግ በጣም ተሳዝናለኝ። እህታችን እንግዲህ ትላንትና ሶሻል ሚዲያ ላይ ስትጫወት ስትስቅ ያመሸች ነች። ዛሬ በአጋጣሚ ራሴን አመመኝ ልቤን አመመኝ በማለት ወደ ሐኪም ቤት ሄደች። ሐኪም ቤት ሄዳ ምንም ሕክምና ሳይደረግላት ምንም አገልግሎት ሳይሰጣት ህይወቷ እንዳረፈ ዛሬም በድጋሚ ወደ ሶሻል ሚዲያ በመንጣት እንደ ሞተች ተሰማ። እንግዲህ የእኛ ህይወት ይህ ነው። አረብ ሀገር ላይ ስንሰራ እንደ ግመል ክማል እንለፋለን። መጨረሻችንን እንዴት እንደምንሄድ አናቀውም። ጠዋት ላይ እህቶቿ ጓደኞቿ ጋር ስትጫወትና ስትሰራ የነበረች እንደዚሁም ደግሞ በሮማ ቤት ገስት ላይ ገብታ ስትጫወት የነበረ ነው። ሳታስበው እንግዲህ ወደ የመጨረሻው አለም ሞት ወደሚባለው ዛሬ ሄዳለች። ፈጣሪ ነፍሲ ማር ቤተሰቦቿን ያጽናና። እኛስ እንዴት ነን? ምን ተማርን ከዚህ ላይ? ሁላችንም አርቀን እናስባለን። አረባዜር ላይ ስንሰራ ምን ያህል ገንዘብ እንደምንቆጥርና እንዴት ያህል ገንዘብ እንደምናገኝ ነው የምናስበው። የእኛ የሚቀርምብንና የእኛ የሚቀደምብንን ነገር አናቅም። ስንቶቻችንን አረብ አገር ላይ ወጥተን የቀረን፣ ስንቶቻችንን ያሰብነው ሳይሳካልን እንዲወጣን የቀረን ስንቶች ናቸው። ሞቱ ዛሬ ረስተናቸዋል። ሌላ አዲስ ሀዘን እየተዘጋ ነው እና ይች እህታችን ለእኛ ምን ታስተምረናለች? እኔ እኔ በራሴ እንዴት ሞተች የሚለው ጥያቄ ሆኖብኛል። ምክንያቱም ጠዋት ደህነኛ ነች፣ ልቤን አመመኝ፣ እራሴን አመመኝ ነበር ስትል የነበረው በቀላል በሽታ ወደ ሐኪም ቤት ስትሄድ ቀላል ነገር ነበር የመሰላትና፣ ሐኪምና ሄደች። ሄዳ ምንም አይነት ሕክምና አልተሰጣትም። እንግዲህ ሄደች፣ ሞተች። ከመሞቷ ወደ ሶሻል ሚዲያ ላይ መተው ተቦሰተች፣ ተለቀሰላት፣ አበቃል። የእኛ ሞት ሶሻል ሚዲያ ላይ አዝንተኛ ለሶስት ቀን ለአራት ቀን እንሆናለን። ነገር ግን እንዴት እንደሞተች አስክሬኗ እንዴት እንደሚላክ በቃ ምንም አይታወቅም። ጠዋት ላይ ራሴን አመመኝ ከአሁን በፊት ግን ይሄ በሽታ ሳያማት አይቀርም። ለምንድን ነው ቀደም ብላችሁ ወደ ህክምና የማትሄዱት? ለምንድን ነው ራሳችሁን የማትከታተሉት? ለምንድን ነው አረብ ሀገር ላይ በመስራታችሁ ብቻ ራሳችሁን ቢዚ እያረጋችሁ፣ ነገር ግን ጤንነታችሁን የማትከታተሉት? ብችሉ በአንድ ወር ባችሁን፣ ሁለት ወር፣ ሶስት ወር እየቆያችሁ ምርመራ ማድረግና ደማችሁን ማየት አለባችሁ። ያለባችሁን በሽታ መከጣጠል አለባችሁ። እኛ አረብ ሀገር ላይ ለማንኛውም ሰዎች ሻማንን እንቀልጣለን። ለማንኛውም ሰው ድረሱ ስንባል እንደርሳለን። ለራሳችን ግን ደርሰንም አድርሰንም አናውቅም። ቤት ሰራለሁ፣ መኪና ገዛለሁ፣ የቤት እቃ ሟላለሁ፣ ስራ ከፍታለሁ፣ አገባለሁ፣ ወልዳለሁ የሚባል ነገር የለም። ይኸ ሁሉ ለዱንያ ጥቅም ግን ቤት ለመስራት መኪና ለመግዛት፣ አክስት አጎት፣ ወንድም እህት ለመርዳት አንደኛ ነን። ራሳችንን ግን አንረዳም። ስንሞት ያስክሬናችን መሸኛ አንድ ሳንቲም የለንም። ስንታመም ሕክምናችንን የምናከታተልበት አንድ ሳንቲም የለንም። እድሜያችንን፣ ጊዜያችንን፣ ሰዓታችንን አረብ ሀገር ላይ ጨርሰነዋለን። ከእኛ ጋር ጤና የሚባል ነገር አብሰው ጠርጎ የለም ሄዷለን። እኛ የምንኖረው ለሰው እንጂ ለእኛ አይደለም። አንድ ቀን ለራሳችን ኑረን አናቅም። ስለዚህ ለዚህም እምላችሁና መመክራችሁ እህቶች ቢኖር ራሳችሁን ነብሳችሁን ከሁሉም በፊት አስቀድሟት። አልወለድሽም፣ አላገባሽም፣ ቤት አልሰራሽም ይቅር ስትኖሪ ነው። ይኸው ሁሉም የሚመጣው ካልኖርሽ ሁሉም ነገር ዜሮ በዜሮ ነው። ግን መጀመሪያ መኖር፣ ልኖር ካልኖር ይሄ ለእኔ ምንም ነው ብለሽ እራስሽን አሳምኝ። ቅድሚያ መኖርን አሳምኘው ነው ቅድሚያ መኖርን ወቂ ሶሻል ሚዲያ አንድ ሰው ታሞ መጣ፣ አንድ ሰው ተርቦ መጣ፣ አንድ ሰው ተቸግሮ መጣ፣ አንድ ሰው ወርቆ መጣ። እኔ ያለሁልህ ለዋለሁ፣ እኔ ያለሁልህ ታያለሽ። አንቺ ማን ይበልሽ? ዛሬ የአስክሬንሽ መሸኛ ብር እየተለመነልሽ ነው። ቁመሽ ሕክምና አላካህርሽም፣ ቁመሽ ጤናሽን አልተመረመርሽም፣ ቁመሽ ጥሩ ምግብ አልበላሽም። ብዙ እህቶቻችንና አረብ ቤት ሲሰሩ ሰውነታቸው የተነፋ ቦርጭ ምናምን ነገር እንደዚህ ፀጉራቸው መነቃቀል፣ ፊታቸው መቀያየ ምግብ ይመስላችኋል? አይደለም። ያ ምንድን ነው? ጭንቀት፣ ጭንቀት ያ እየሆነብሽ አሀኪም ቤት አትሄጅም። ምንድን ነው በሰውነት ላይ እየተከሰተው አትይም። ሰውነትሽን አትከታተይም። ቅርሚያ ለራስሽ ስጭው። አረቦች ከስራ ይመጣሉ፣ አቅርቡላችሁ ይብሉ ይጠጡ አንድ ነገር ይጉደላቸው የማማቸው ሰከንድ አይቀመጡም። ሐኪም ቤት ሲሄዱ ሐኪም ቤት ለሐኪም ቤት ሲሄዱ፣ አንቺ የእነሱ መጉዜት ሆነሽ የእነሱ መኪና ሆነሽ የእነሱ እግርና እጅ ሆነሽ ለአንቺ ግን ምንም ምንም ነሽ ባዶ ሆነሽ ታውቂያለሽ። አረው ሀገር ላይ ስሰሪ ታውቂያለሽ። ምግብ ትሰሪያለሽ፣ ልብስ ታጥቢያለሽ፣ ትተኩሻለሽ፣ ቤት ታጸጃለሽ፣ ሁሉ ነገር ታደርጊያለሽ። ልጆች ሲታመሙ መድኃኒት ትሰጫለሽ፣ ግን ለአንቺ ምንም ምንም አታውቂም ምንም አታውቂም ልጆቹ ምን ያህል ሰዓት መድኃኒት እንዲዋጡ ታውቂያለሽ ምን ያህል መድኃኒት እንደሚወጡ ታውቂያለሽ ምን ያህል እንደሚነሱ ታውቂያለሽ መቼ መብላት ምሳ እንዳለባቸው መቼ ቁርስ መብላት እንዳለባቸው ታውቂያለሽ የእናንተን ግን አታውቁም ለምን ለምን ቅድሚያ ነብስ ቅድሚያ እኔ እና እራሳችሁን ለማወቅ እራሳችሁን ለመሆን ሞክሩ አረብ አገር ላይ ስትሰሩ ስትለፉ ስትማንሽ ስኑ የምትኖሩበት ሚስጥር ለማን ነው ለእኔ ካላልሽ ለራሴ ብለሽ ካልኖርሽ ለማን ነው የምትኖሪው? ኑሮሽ ለማን ነው ይኖርሽው? ያለሽው የምትሰሪው ገንዘብ ለማን ነው? አሞሻን፣ ሐኪም ቤት ሂጂ። ችግሮሻል። ችግርሽን ተንፍሺ። አሞሻል። እራስሽን እርፈት ስጩ። ቤቱ አይሰራ መኪናው አይገዛ ልብሱ አይለበስ። ቅድሚያ ለነፍስሽ ዋጋ ክፍይለት። ቅድሚያ ለኑሮሽ ኑሮሽን አሳዩ። እያመማችሁ እንኳን ራሱ ወደ ሀኪም ቤት አትሄዱም። የራባችሁ ራሱ ምግብ ገዝታችሁ አትበሉም። እያመራችሁ ልብሳችሁ አትገዙም። ለምን አረባገር የምትሰሪው? ለአንች ካልሆነ፣ ለህክምናሽ ካልሆነ፣ ጤንነትሽን ካላሳወቅሽ ምን ይጠቅምሻለን? ስለዚህ ባካችሁ እህቶቼ፣ አረባገር ላይ ስንሰራ ጊዜያችንን፣ ሰዓታችንን፣ ማንነታችንን፣ ሁለ ነገራችንን ሰውተን ነው የምንሰራው። ግን ቀሪ ጊዜያችሁን ተጠቀሙበት። እያማችኋል? ብችሉ ባላችሁበት ሐኪም ቤት ሄዱ ባችሁ አገራችሁ ገብታችሁ ህክምና አካሄዳችሁ ምንነታችሁን አውቃችሁ ዞራችሁ ትመለሳላችሁ። አንቺን ካመመሽ አረቦች አንቺን ስልከው ሌላ ሰራተኛ ጤነኛ ያመጣሉ። አንቺ ግን በሽተኛው ሆነሽ ቀርተሽ እና ይህን ለማለት ወዳለሁ ቡድና ወደና የተከበራችሁ ቤተሰቦችን ይህን ቪዲዮ ላይ ሼር እያደረጋችሁ ለሁሉም ሰው እንድደርስ ልኝ አድርጉ። ሁላችሁም ትማሩበታላችሁ ብዬ አስባለሁ። ቅድሚያ ለነብስ፣ ቅድሚያ ለራስ ቅድሚያ ለራሳችሁ ሆኑ። ለአንቺ ኖረሽ እዛም በኋላ ለሰው ትኖሪያለሽ።